ይህ አዋዜ ሰበር ነው። የዩክሬኑ ፕሬዚደንት ቮሎዲሚር ዘሌንስኪ የአሜሪካ ዝምታ በራሽያ አስፈጀን ሲሉ አሳቀሉም። የዘሌንስኪ ሮሮ የተሰማው ፕሬዚደንት ቭላዲሚር ፑቲን በሦስት ዓመቱ ጦርነት ወቅት አድርገው የማያውቁትን የሁለት ተከታታይ ምሽቶች ግዙፍ የሰው አልባ ወጀብና የሚሳኤል ሩምታ ንረታ በዩክሬን የሠራ አካላት ላይ ከፈጸሙ በኋላ ነበረ። ትናንት እኩለ ሌሊት አለፍ እንዳለ የጀመረው የመከራ ሌሊት ማብቃቱን የዶሮ ጨወት እስኪያበስረው ድረስ ዩክሬን ሆዷ፣ ጎኗ፣ እግሯና ጀርባዋ በድብደባ አልተረፉም። ራሷ ኬቭ በተለይ የሁለት ቀናቱ ፍንዳታና ሁካታ በተለይ የጎዷት ሆነዋል። ሚሳይሎቹና ሰው አልቦቹ የታለመላቸው ተቋማትና መሠረተ ልማት ላይ ሲፈነዱ በእግረ መንገድ ዐሥራ ሁለት ሰዎችንም ገድለዋል። በደርዘኖች የሚቈጠሩ ቆስለዋል። ሲኦላዊው ሌሊት እንደነጋ የዩክሬን ባለ ሥልጣኖች እንዳሰሉት በሃያ ሁለት የመግቢያ ነጥቦች የዩክሬን ሰማይ ሲኦላዊው ሌሊት እንደነጋ የዩክሬን ባለ ሥልጣኖች እንዳሰሉት በሃያ ሁለት የመግቢያ ነጥቦች የዩክሬን ሰማይን ምጥ አብዝተው የነበሩ አጥፍቶ ጠፊ ሰው አልቦች ቁጥር 298 እንደነበር አስታውቀዋል። ራሳቸውን በቻሉ የተቆራረጡ ወጀቦች የተተኮሰው የሚሳኤል ሩምታ ደግሞ 69 ሆኖ ተገኝቷል። ዩክሬናውያን እንቅልፍ አልባ በቁም ቅዣት የሚያባትትና በየመደበቂያ ጓዳጎድጓዳቸው ውስጥ ኮርኩዷቸው ያነጋውን ሌሊት የሚገላግል ተኩሳቁም ቢጸልዩ ቢጸልዩ የሚመጣ የሚሳካ አልሆነም። የዩክሬኑ ፕሬዚዳንት ዘለንስኪ እሳቸውም እንደ ሕዝባቸው የቦምብ መጠለያቸው ውስጥ እንቅልፋል ባሌሊት ካጋመሱ በኋላ ቴሌግራም ገጻቸው ላይ ጻፉም የአሜሪካ ዝምታ አሉ። በቁጭት የአሜሪካ ዝምታ ከቀሪው ዓለም ጸጥታ ጋር ተዳምሮ ፑቲንን አጀገናቸው ብለዋል። እያንዳንዷ የራሽያ አሸባሪ ጥቃት አዳዲስ ተጨማሪ ማዕቀብ እንዲጣልባት በቂ ምክንያት ነበሩ ብለዋል። ካጃ ካላስ የሚሰኙት የአውሮፓ ሕብረት ከፍተኛ ዲፕሎማት ውጭ ጉዳይ ሚኒስትር እንደማለት ናቸው። ዓለም ሆይ ዝም ብለ ትመለከታለ ወይ ሲሉ ጠይቀዋል። ራሽያ ይህን ጦርነቷን ታቆም ዘንድ በጋራ እንጫናት እንጂ ሲሉ ተጣርተዋል። ወይዘሮዋ በኤክስ ገጻቸው ላይ ሲጽፉ የትናንት ምሽቱ ጥቃት ዩክሬን ላይ የበዛ መከራ ማድረስና ብሎም ትቢያ ለማድረግ የቆረጠች መሆኑን ያሳያል ራሺያ ሕፃናት ተገድለውና ቆሳስለው ማየት ቅስም ይሰብራል ብለዋል። ሮስኪዎች የትናንቱን የደረቅ ሌሊት ድብደባ የከፈቱት ከደቡባዊና ምስራቃዊ የውሃ ዳርቻዊ ጠረፍ እስከ ምዕራባዊ ጫፍ ድረስ ነው። ኪሚልቲኒስኪዩ በምትባለው ግዛት አራት ሰዎች፣ በኬቭ ደግሞ ሌሎች አራት ሰዎች፣ በደቡብ ማይኮላብ ውስጥ አንድ ሰው መገደሉ ተገልጿል። የኪሚልኒስኪዩ ምክትል ወታደራዊ አስተዳዳሪ ሰርሂ ቲሪን በቴሌግራም ገጻቸው ላይ ጽፍ ሲጽፉም ትናንት ምሽት ክሪሚሊኒቲስኪዩ ግዛት የራሽያ በላ ወረደባት። የሰላማዊ ሰዎች መሠረተ ልማቶች ነፈሩ ብለዋል። በሚያሳዝን ሁኔታ አማራት ሰዎች ተገደሉ፣ ሲሉ አክለዋል። በርዕሰ ከተማ ኪየቭም አራት ተገድለው 16 ቆስለዋል። የአደጋ አገልግሎት ሠራተኞች እንደገለጹት ከቆሰሉት ውስጥ ሦስቱ ማለትም ስታኒስላቭ፣ ሮማንና ታማራ ማርቲንያክ የአንድ ቤተሰብ ልጆች ናቸው ተብሏል። ቤታቸው ተመጥቷል። ዩክሬንና አውሮፓውያን ይህንን የራሽያን ረታ ፑቲን ሰላም እንደማይፈልጉ ማረጋገጫ ማህተም ነው ቢሉም ፕሬዝደንት ትራምፕ ግን ቪላዲሚር ፑቲን ሰላም ይፈልጋሉ ብለው ያምናሉ። ዩክሬኖች ከዕለት ወደ ዕለት ማደሪያቸው የቦምብ መጠለያዎች፣ የመሬት ውስጥ ባቡር ጣቢያዎችና የምድር ቤቶች ሆነዋል። የአገሪቱ ሚዲያዎች እንዳሰራጩት በራሽያ የሰው አልባ ወጀብና የሚሳይል እሮምታም ፍንዳታ ያናወጣቸው ግዛቶች ኦዴሳ ድኒፕሮ፣ ማይኮላቭ፣ ቸርነሂቭ፣ ቶርኖፒዮ እንዲሁም ከርኪቭ ናቸው። ራሽያ በበኩሏ ቀፎ እንደተነካ ንብ ወደ ግዛቴ እየተመመ የገባውን የዩክሬንን የሰው አልባ መንጋ እየቀነደብኩ ጥያለው ሌሊቱን ብላለች። ከነሱ ውስጥ በደርዘን የሚቆጠሩት ወደ ሞስኮ የሚያመሙ ነበሩ ረገፉ ብላለች። የዘለንስኪ የቢሮ ኃላፊ አንድሬ ኖርማክ የሰጡት መግለጫ ግን የዩክሬንን ተስፋ አልባነት የሚያሳዩ ናቸው። ኖርማክ በቴሌግራም ገጻቸው ሲጽፉም ያለ ጫና የሚቀየር ነገር የለም፣ ራሺያና አጋሮቿ እንዲህ አይነቱን ግድያዎች ለመፈጸም ኃይላቸውን ይበልጥ ያፈረጥማሉ አሉ። ሞስኮ መሳሪያ የማምረት አቅሟ እስካለ ድረስ ትዋጋለች ብለዋል። ኢሳያስ ሁለቱን ሌሊቶች እውነቱን ለመናገር እኛ ያው በየቀኑ ተደጋጋሚነቱን በማሰብ የማንመለከተው ሆነ ነው እንጂ የራሽያ ድብደባ ጋብ ብሎ አያውቅም። እውነቱን ለመናገር ዩክሬኖችም በራሳቸው የሰው አልባ ጥቃቶች ማድረጋቸውን እንደቀጠሉ ነው። ይሁንና ራሽያ ከምተኩሳቸው ውስጥ ቀላል ቁጥር የሌላቸው ሚሳይሎችና ሰው አልቦች አልፈው እየገቡ ኢላማዎቻቸውን የመምታት እድላቸው ሰፊ የሆነ ነው። የመጣውና የትናንቱ ደግሞ አያድርስ የሚያስብል ነው። የሰው አልቦቹ ብዛት በሶስት ዓመት ውስጥ የመጀመሪያው ነው። በዛን ያህል ቁጥር ቀደም ሲልም በነበሩ ቀናት ሁለት መቶ ሰባ ከዛ በፊት በነበረው ወደ 260 የደረሱ ነበሩ። የትናንቱ ደግሞ እንደሰማው ነው ቁጥሩ በዛ ላይ 16 ቦሊስቲክ ሚሳይሎች ታክለውበት ይህንን መገመት ይቻላል። ምንም እንኳ የዩክሬን አየር ኃይል አብዛኛውን የሰው አልባ ወጀብ መትቼጥ እያሉ ቢልም ከሚሳይሎችም እንደዚሁ ነገር ግን አልፈው የሚሄዱት ኢላማቸውን ከማውደም አኳያ በጣም ደምሳሽ ናቸው። የአሜሪካ ዝምታ አውሮፓውያኖችንም አብረው ዝም እንዲሉ አደረጋቸው ወይ? ለምሳሌ የዩክሬን የአየር ክልል በፊት ይጠበቅ ነበር። እንደገና ደግሞ እስከዶቻቸውም የሚመከቱባቸው ሁኔታዎች ነበሩ። አሁን ግን በቀጥታ በዚህ መጠን ዩክሬን እንዴት ልትመታ ቻለች? የአየር መከላከሉ የአየር መከላከሉ እንዳለ ነው። እዛ ዲቴል ድረስ ሄደን የተለመደ ነው። ይህን ያሉን መቱ፣ ይህን ያሉን ጣሉ የሚለው ነገር አለ እና ሁልጊዜም ይጥላሉ። ለምሳሌ አሁን ሰው አልባዎችን በተመለከተ በቀጥታ መጥተው የሚጥሏቸው አሉ። ሌሎቹን ደግሞ በዚህ በኤሌክትሮኒክስ ወርፌር ዘዴ ወደ ሚሄዱበትን ኢላማ እንዲቀይሩ ወይም ደግሞ ኢላማቸውን፣ አቅጣጫቸውን እንዲስቶ ማድረግ የሆነ ቦታ እንዲወድቁ በማድረግ ዘዴ ብዙዎቹን ያከሽፋሉ። ቦሊስቲክ ሚሳይሎች እውነቱን ለመናገር በጣም አስቸጋሪ ናቸው ለማቆም እንደዚም ቢሆን ብዙዎቹን እንደሚያቆሙ ነው የሚናገሩት ግን እንደዚህ አይነት በብዛት የተሰባጠሩ ከተለያየ አቅጣጫ መምጣታቸው ብዙ ጊዜ የዩክሬንን የአየር መከላከያ የማሸነፍ አቅም አለው እና ቅድም እንደሰማኸው የሰራ አካላቷ ነው የተመታው እና ተመታው የተጣሉት የተመታው የተጣሉት እንዳሉ ቢሆንም አብልጠው ከዛ ለመሄድ የቻሉት ግን ኢላማዎቻቸው ላይ ያለ ችግር ደርሰዋል ማለት ነው። አንዳንድ ጊዜ ደግሞ ራሱ መተ ስጥለውም የዛ ስብርባሪ በአካባቢው ያሉ በወደቀበት ቦታ ላይ የራሱን ፍንዳታ የራሱን አደጋ እንደሚያስከትል የታወቀ ነው እና ብዙ ጊዜ አሁን ለምሳሌ እነዚህ ከሀያ ሁለት አቅጣጫ የገቡ ናቸው እና ስብጥሩ ብዛቱ ዩክሬን የአየር መከላከያ ለማለፍ የታለመ ነው እና ብዙ ጊዜ ውጤቱም አውዳሚ ነው። አሁን ይህንም በራሲያ በኩል ገብተን ብንሰማው የራሲያኖች ቶሎቶሎ ቶሎ አይደርሰንም። በአጋጣሚ ብትሰማ ለምሳሌ ስፔሲፊክ የተመቱት ቦታዎች ምን ምን አይነት ወታደራዊ ቦታዎች እንደሆነ ይነግረዋል። ያ ውጊያ ስለሆነ ውጊያ ስለሆነ ጠላትን ኢላማየን መታ አይሉም። በቋሚነት በተለይ በዩክሬን በኩል ይሄ ይታያል። ለምሳሌ ያክል ዩክሬን ራሽያ ላይ ኢላማዎችን በምትመታ ጊዜ የምዕራብያን ሚዲያዎችም ጂኦ ሎኬትድ እንደዚህ እያሉ ሌላ ምንጭ እየጠቀሱ ራሷ እንደዚህ ብቻስ መንበታቱን ያረጋግጡላል። ራሽያ ግን ስትመታ ብዙ ጊዜ ያው ከራሽያ ነው የምትሰማው። ይሄ ደግሞ ቶሎ ቶሎ አይመጣም፣ ይገርማል እንጂ ብዙ ጊዜ ወታደራዊ ኢላማዎቿ ናቸው የሚመጡት። ድርድሩ ትመጣለች የሚል አቋም ይዘው ነበረ። ቭላድሚር ፑቲን ይህንን መንገድ ሰብረው ድርድሩን ወደ ኢስታንቡል ወስደውት ነበር። አሁን አውሮፓ በፊት ባሰመረችው መስመር የኢኮኖሚ ማዕቀቡ ላይ ትቀጥላለች። አዋጪ ነው ይት መንገድ የአውሮፓያኖች ማዕቀብ ኦልሬዲ ጥለዋል። ለምሳሌ እንግሊዝ ጥላለች። ይሄ በተለየ ራሽያ ማዕቀቡን የሚሰብሩላት እነሱ እንደሚያቀርቡት ሻዶ የሚሏቸው እነዚህ ህቡ የሆኑ ነዳጅ ማንበላለሻ መርከቦች አሉ። እነሱን በመጠቀም የማንንም ሀገር ሰንደቅ ዓላማ ያደረጉ አይደሉም፣ የከሌ ናቸው። ከዚህ ተነስተው ወደዛ አይባሉም የሚባሉ እና ነገር ግን የራሽያን ነዳጅ እየቀጁ የተለያዩ የዓለም ክፍል ወደቦች ላይ የሚያራገፉ ተብለው የሚከሰሱ ናቸው። እነዚህን መርከቦች አሁን እንደዚህ በመቶዎች የሚቆጠሩ ናቸው። እነሱን እየለዩ ማዕቀብ እየጣሉባቸው ነው። ይሄም መሆኑ እነዛን መርከቦች ሲንቀሳቀሱ የመያዝ ማለት ነው። እስካሁን ድረስ ይሄ ሙከራ ተደርጓል። ለምሳሌ ፖላንድ የፖላንድ ጦር ያባረራት አንድ መርከብ አለች። ከውሃ ስር የነዳይ መርከብ አደለችም። ከውሃ ስር ኬብል ልትቆርጥ ነው በሚል እንትን ያባረራት አለች። ሌላ ደግሞ ባለፈው ኢስቶኒያ ልትሳፈራት ሞክራ በራሽያ የጦር ጀት ብርቅታ ሀሳቧን ጥላ ወደምትሄድበት እንድትሄድ የፈቀደችላት አለች። እንዲህ አይነት ማነቆ ራሽያ ማዕቀቡን ለመስበር የሚያስችሏትን ስውር እንቅስቃሴዎችም የመከታተል እንትን የወሰዱት ቅድም ያልከው ግን በዋነኛነት የራሲያን ነዳጅ፣ የተፈጥሮ ጋዝ እና የዩራኒየም ዩራኒየም ለምሳሌ ራሷ አሜሪካም ትወስዳለች ከሶስት እስከ አምስት ቢሊዮን ዶላር ቢዝነስ አላት እኮ አሁንም ከአሜሪካ ጋር እነዚህ ላይ ለጦር ካዝኗ በጣም ቁልፍ ናቸው። ይሄን ለማድረግ ደግሞ ዋነኞቹ ገዥዎች ህንድና ቻይና ናቸው። በተለይ አሁን ህንድ ሆናለች ነዳጁን የተፈጥሮ ጋዙንም እንደዚሁ ቻይናና አንድ ናቸው የሚገዙት። እነዚህ ላይ ታሪፍ እንዲጣል ነው እና እንደውም አንድ በጣም ወር ሞንገር ሊባሉ የሚችሉ ሴናተር አሉ። የሪፐብሊካን ሴናተር ናቸው። አምሶሪ አድማጮች ይቅርታ እጠይቃለሁ። ስማቸውን መያዝ ነበረብኝ። አምስት መቶ ፐርሰንት ታሪፍ እንዲጣልባቸው በእነዚህ ሀገራት ላይ ከራሽያ ነዳጅ የተፈጥሮ ጋዝና ዩራኒየም የሚገዙት ላይ ይሄ ሊኬድበት ከቻለ በሴኔት ውስጥ ማጸደቅ እንችላለን ነው የሚለው። ይሄ ሊኬድበት ከቻለ ከቻይናና ከህንድ ጋር ምንም አይነት የንግድ ግንኙነት አለማድረግ እንደማለት ነው። አምስት መቶ ፐርሰንት አይደለም መቶ አርባ አምስት ፐርሰንት የጣለውን አሜሪካውን አውረዳ ወደ ሰላሳ በመቶ አድርገዋለች አለም ቻይናን። ቻይናም ያንን አውረዳ ወደ አስና ወደ አስር በመቶ አውርደዋለች። አሁን እንደገና አለም እፎ ያለበት ሁኔታ ነው ያለ። አሁን እንደገና ተመልሶ አምስት መቶ ፐርሰንት ቻይናና ህንድ ላይ ያመጣል። በነገራችን ላይ ቻይናን፣ አሜሪካንን ሳትጎዳ ቻይና መጉዳት አችልም። የዓለም የንግድ ግንኙነት ይህን ያህል ተሳሰረ በመሆኑ አንተ ሳትጎዳ የምትጎዳው ኃይል የለም፣ በተለይ እንደ ቻይና ያለ ሀገርን። ስለዚህ ይህን መንገድ አሜሪካ ትሄድበታል ተብሎ አይታሰብም፣ የሚሳየ እውነቱን ለመናገር ስለዚህ ሁለተኛ በዚህ መንገድ እንኳ ጸንቶ ቢመጣ በተለይ የህንድን እንጂ በቻይና በኩል ግን ይፋ የንግድ ጦርነቱን ከአሜሪካ ጋር ማካሄዱን ትመርጣለች እንጂ ቻይና ከራሽያ ጋር ያላትን የነዳጅ ዘይትና የተፈጥሮ ጋዝ ምንድን ነው የሚባለው ግዢ ልታቋርጥ አትችልም። ከግዢነቱ በላይ ስትራቴጂክ ነው ግንኙነታቸው። ራሽያ ይህን ጦርነት መቀጠል ብቻ ሳይሆን ማሸነፍ አለባት እና ራሽያ ስትሸነፍ ቻይና ምርች የምትሸነፈው። ስለዚህ ይሄ የሚሆን ነገር አይደለም። የበለጠ ውጥረቱን የሚያከር ነው። ይህ አካሄድ ደግሞ የዩክሬን ጦርነት አቆማለሁ ብለው የመጡትን ሰውዬ ከጆ ባይደን የከፉ ጦርነቱን እንደገና ወደ አርማ ጌዲዮን የሚገፉ ነው የሚያደርጋቸው። ስለዚህ አውሮፓውያን አሜሪካ በሌለችበት እንዲህ አይነት ማዕቀብ ሊጥሉ አይችሉም። አውሮፓውያን ቻይና ላይ ብቻቸውን ማዕቀብ ሊጥሉ አይችሉም። አየህ፣ ስለዚህ ለጊዜው ይሄ የሚታያል። ይሄ ሊሆን የሚችለው ዶናልድ ትራምፕ አምርረውና ተንቅ ያለው ብለው ልኩን አሳይቼ ወደ ሰላም አመጣዋለሁ ወደሚል አውሮፓዮቹ እንደሚፈልጉት ማለት ነው። አውሮፓዮቹ እንደሚፈልጉት ኮርኩረው ኮርኩረው ወደዛ ከመጧቸው ብቻ ሊደረግ የሚችልና ሪሊ ዓለምን የበለጠ አስጨናቂ ሊያደርጋት የሚችል ብቻ ነው የሚሆን ይሳያል። ከዛ በተረፈ አሁን እንግዲህ እየሰማን ያለ ነው። መቼም የትልቋ የመጨረሻዋ ምድራዊ ኃይል አሜሪካ ናት። አሜሪካ ትናንት ከዩክሬን ጎን ሆና ዋነኛዋ ዱላ አቀባይ ነበረች። ዛሬ ደግሞ ያንን ነገር አስቀርታ ሰላም አራመድ አለው በማለት ብዙ ጥረት አርጋለች እና ይህ ጦርነት አልቆምም። አሁን እንግዲህ የመጨረሻ ሙከራ ሆኖ የሰማን ያለ ነው። ቫቲካን እሺ ብላለች የቫቲካን አዲሱ ርዕሰ ሊቀ ጳጳስ ሊዮ አሜሪካዊ ናቸው። በነገራችን ላይ እሳቸው እንግዲህ ራሷ በቃ ቫቲካን እንድታደራድር የመጨረሻው ዓለማዊ መንፈሳዊ ኃይል ጉዳዩ ወደዛ በዛ በኩል እንዲደረግ ግፊት አለ። ስለዚህ የዩክሬንና የራሽያ ቀጣዩ የቀጥታ ድርድር ከኢስታንቡል ይልቅ ቫቲካን ሊሆን እንዳትገረም ለማለት ነው። ኢሳያስ ይኸው ነው ያለው ሁኔታ። አለም ለትንታኔው ከወዲሁ አመሰግናለው። መልካም ቀን ይሁንልህ።